ልቀቂኝ! እያልን ነው። ልቀቂኝ! አንቺ እብድ፣ ልቀቂኝ! ልቀቂኝ! አለቅም። ና ልጄን አምጣ፣ አምጣ! ልቀቂኝ! ራስሽን እብድ አታስመስይ። እኔ እና አንቺ እንተዋወቃለን። የልቅስ ከብዙ አበት ለምን እንደሆነን ምን ተላቀቁ፣ ልቀጣበት አሁን ልጄ ልጄ ስትይ አልነበር? ይኸው ልጅ ይመጣልሽ። አሁን ምንድን ነው ችግርሽ እንዴ? አባባ ቆይ፣ እንዴ ከቤት ወጣ ምን ሰራ? ለዚህ እያመመህ እኮ ነው። ማሺ በል። ስሚ፣ ዛሬ አረግሽውን ነገር ትደግሚና፣ ዝም ብዬ ማልፍሽ እንዳይመስልሽ። ልጆቹ በደስታ ይኖርበት ሌላ የተረሳ ነገር እያሳወሽ ልጆቹን አትመጥጫቸው። ምንድን ነው የምትለው? አባባ። ማዘሮ ደህና ነሽ? ተውኝ፣ ተውኝ። በቃ እየመጣችሁ ቁስ ሌላ አትመጣችሁ። ተውኝ አረኔ ልቁሰልሽ፣ እኔ እናት፣ ቆይ ምን ሆነሽ ነው? ለምንድን ነው እራስሽ እንደዚህ የምትጎጂው? አንተም እሱም አንድ ናችሁ። ለእናንተ ብዬ ነው እኔ እንደዚህ የሆንኩት ርካሽ የሆንኩት። ዝም በይ በቃ፣ ዝም በይ፣ ዝም በይ። የአንችን የእብደት ወሬ ማን ይሰማል? ና ልጄ እንሂድ። ና ሂድ፣ በቃ እንዴ፣ እንደና አስገባኝ። ቆይ ማዘሯ ግን እንደናንሽ፣ አስበሳዮች ከፊቴ ይጥፉልኝ፣ በቃ ተውኝ፣ ልጠጣበት። በቃ ተውኝ። ግን አንድ ነገር እንዳትረሳ ይሄ ሁሉ ነገር የሆነው ባንተ ነው። እንደዚህ እብድ የተባልኩት ለልጄ ስል ነው ለልጄ ስል ነው። እብድ አንቺ! መቼ እንድታወሪ ሁሉ ነገር ታውቂ። ና ና ራኒ ድንባ ልጅ መሆነ የታወቀ እኔ እዚህ ካደረስኩት በኋላ ነው። አንቺ ሴት እንዴ! እንዴ ማለት ቆይ አልገባኝም። ምን ማለት ነው? ማንዘሮ ጆሮቹ አይሰማም። ሄዱ ከፊቴ ጥፉልኝ! እንዴ ሄዱልኝ፣ በቃ እንት፣ ስራ የሚያስቸግርሽ ነገር አለ። ምንድን ነው እሱ? የፍቅርና የቴናን ቅብጠት ምንም ልለምደው አልቻልኩም። እህቴ አንቺ በጣም ጠንካራ ሴት ነሽ። ምንም ልችላቸው አልቻልኩም። ቆይ እያስቸገሩሽ ነው? አንቺን ደግሞ ምን አድርጊ ነው የሚሉሽ? ምንድን ነው ችግራቸው? ያለ ምንም ምክንያት ከመሬት ተነስቶ እኮ ነው እንደዚህ የጠመዱኝ። አይዞሽ ሮምዬ፣ የእነሱ ጥላቻ አንቺን እንዳያደክምሽ ትምህርቱ ሰጅበት። ደግሞ እዚህ ቤት ስትቆይ ብዙ አይነት ፀባይ ታያለሽ። ስለዚህ የሰዎችን ጸባይ እንዴት ማስተናገድ እንዳለብሽ ትማሪያለሽ። ለሚቀጥለው ህይወትች ደግሞ ትምህርት ይሆንሻል። በፍጹም ደግሞ አትበሳጭላቸው፣ ስቀሽ ለፊው። እሽ እህቴ። እናንተ ስራ ነው ወይስ ወሬ ነው ያዛችሁት? ሁለት ሴት እዚህ ምን ምንድነው የሚያስገለፍጣችሁ? አደይ ሂጂ ቤቱን አጽጂ። አንቺ እዚሁ ሆኚ። ይቅርታ ምንድን ነው ያልሽኝ? ቤቱን አጽጂው ሰምኛለሽ። ፍቅር እኔ ሰራተኛሽ አይደለሁም። ስትፈልጊ የራስሽ አጽጂው። አቤት አቤት! እንዴት እንዴት ነው የሚያደርግሽ? እባክሽ ቆይ። እንደ እኔ ተናናቅ ነው። ንቀትን ምን አመጣው ደግሞ? ይህንን ዋቂሽ፣ እኔ የአንቺ ሰራተኛ አይደለሁም። እኔ ላይ ያደረግሽውን ነገር ደግሞ ኦሮማ ላይ ያደርጋለሁ ብትይ ጸብሽ ከእኔ ጋር ነው። እህቴ በአንቺ ምክንያት ትከፋል። አንላቀቅምሽ ወዴታ በሽ ችአሹ በእናትህን በቃ ዝም በል እሺ፣ ዝም በል እኔ ሽ ለምን ነው የምለው? አይ አሁን በዚህ ዱላ ሁለት ቦታ እግሬሽን ሳልሰብርሽ በፍጹም እኔ ወዴትም አልወጣም። አንተ ደግሞ ይሄንን አይመለከትም እሺ አይዞሽ፣ አይደል ሁሉም ነገር ያልፋልሽ ልጄ። ተስፋ አደርጋለሁ እህትዬ። እማዬ፣ ቤዛ እዚህ ምንድን ነው የምትሰሪው? እማዬ እባክሽ ይቅርታ አድርግልኝ። እኔ ምንም ነገር አላጠፋሁም። እባክሽን እርጅኝ። ደግሞ ሌላ ሄድበት ቦታ የለም። እርጅኝ እባክሽ። ቆይ፣ ምንድን ነው የተፈጠረው? ቤዛ፣ ምን ሆነሻል? ኒውጭ ኒውጫንች ወርጋደ አሹ ምን እየሆንክ ነው? ተረጋጋንች ሳላስበው ነው ምንጠኝ ይገባችሁ አ እኔ አናግራታለሁ ው ይሻላል አ አሹ አንተ ሂድ እኔ አናግራታለሁ ካስፈለግኩ ግን ጡን እግር እግሯን ሰባብሬ ነው እዚህ ቤት የማስወጣው ቤዛ ወይ ነይ ተረጋጊ ተረጋጊና ቁጭ ብለሽ አውሪኝ ምንድን ነው የተፈጠረው ነገር እ እኔ ምንም አላጠፋሁም ታዲያ ማን ነው ለምንድን ነው የፈራሽው የፈራሽ ምን አድርጋሽ ነው የመጣሽው እ እነግርሻለሁ ግን ውሃ በጣም ጠምቶኛል። አደይ ውሃ አምጪልኝ። እማዬ እኔ ከዚህ በላይ ምንም አልቻልኩም። ወንድሜ ሊገለኝ እያረረጠኝ ነው ወደዚህ መጡት ወንድሜ። እሱን ደግሞ ምን አድርገሽው ነው? አረ ምንም፣ እኔ ምንም አላደረግኩም እናቴ። እርግጠኛ ነሽ ቤዛ? አዎ እናቴ፣ እያስተሙንኳት እሷ ለራሷ ታማይ ተሰቃየች። ወንድሜ ከሀገር ካልወጣው ቤቱ ተሽጦ ብሩን ካልሰጠሽኝ ሲለኝ አይሆንም ስለው ነው እንጂ እኔ ምንም ያጠፋሁት ነገር የለ። ማየ ታዲያ ምን ተሻለ? እዚህ ቤትም ከማንም ጋር አትግባቢም። ለምን ወደዚህ መጣሽ? እና ወዴት ሊድ ሊድማዬ ከዚህ ቤት ውጭ ደግሞ ሌላ የሚሄድበት ቦታ የለኝም። ለዛ ነው ወደዚህ የመጣሁት። እንኳን መጣሽ ቤዛ። ግን ፍቅር ላይ እና ዴቭ ላይ ያንን ሁሉ በደል ፈጽመሽ ተመልሰሽ እዚህ ቤት መግባታች? አዎ ማየ ይገባኛል። ግን በሰዓቱ ፍቅር ስላዘዘችኝ እንጂ እኔ በራሴ ተነሳስቼ ምን አገኛለሁ ብዬ እንደዚ አደርጋለሁ? አሁን እንደዚህ ነው፣ ይሄን አስቤ ነበር፣ እንደዛ ነው የሚባል ነገር አልሰማም። ሲጀመር አንቺ የሰራተኛ ተግባር የለሽም። የተሻለ ነገር ለማግኘት አንገት እንደፍተው ነው መስራት እንጂ እንደ አንቺ እንደዚህ ተልካሻ ነገር አይሰራም። ይቅርበኛ የ አጥፍቻለሁ። በጣም ጠጩ እንጂ ምን ነው አታስቢ፣ ንጹሕ ሆነ ምንም ነገር የለውም። እትዬ በቃ እኔ ልሂድ፣ የቅምጥላ አባቴ ይጠብቁኛል። እሳቸው ጋር ነው የምሄደው። እውይ እሺ ልጄ አትጥፊ። ውይ አደይ እኔ እዚህ ስለመጣሁ ነው የምትሄጂው? ኧረ ለምን ብዬ። ማፈር ካለብሽም እኮ አንቺ ነሽ ማፈር ያለብሽ። አደይ በጣም ይቅርታ፣ ግን ፍቅር አሳስተኝ ነው። ክፋት ለመሸፋፈን አትሞክሪ። ሁሉንም አስበሽበት ነው ያደረግሽው። ቆይ ምን እያልካችሁ? ምን አልኳቸው? አሁን ምን አድርጉ ስትላቸው ነበር? በማህበር ተደራጅታችሁ ነው የመጣችሁት? ጥሩ፣ እኔም ማህበርተኞችን አደራጅቼ እስክመጣ ጠብቁኝ። አዎ፣ ላንቺማ የድንጋዩንም የዱላውንም ማህበርተኛ ያመጣል። ቆይ ሰውዬ ምንድን ነው የሚለት? ምን ይመስላል? አዎ፣ ማንጠባጣብ ነበር። አመሰግናለሁ፣ ቅምጥል አረ ፒስ ጣጣ የለውም። አደይታ አንቺ ነሻ? አሁን ነኝ ቅምጥል፣ ፒስ ኪንጎ። በቃ ኔዲን፣ ግን ብዙም ባትርቁ ጥሩ ነው እዚህ አካባቢ ብትሆን ይሻላችኋል። አሁን ደግሞ ወዴት ነው የምንሄደው? እኔ አላውቅም። ብቻ ግን ሄደን ቤት እንቀመጥ እንዳትለኝ። ቢያንስ እዚህ ከመጣም ፈታን በል በቃ። አባባን አዋራሻቸው ባካ። አላወራሁትም። አባባ ተናዶብኛል። አደጋ ግን ደውዬላት ነበር። ደህና ነው ብላኛለች። ታውቂያለሽ፣ እኔ ተከተልሽ እንደመጣሽ ቢያውቅ ያልቅልሻ። እሱማ ወይ ያልቅልኛል። ግን ደግሞ ችግሩ አይሰማም። ለነገሩ ባቡሬም ስላለ አይደብረው አለ በሰላም ምን ሰላም አለ ብሎ ነው? ምን ተፈጠረ ደግሞ ሴቶቹ ናቸዋ? እንደ ማጅላላ የተመላለሱ ቁብስ ቁስ ቅሪና ሳይተውኛል እንደ ማጅለ። ቆይ እነማን ናቸው? ቤዛና ቲና ናቸዋ። ይኸውልህ ዲብ፣ በተለይ ቲና እማትፈልጋ ከሆነ ቁርጧን ንገራትና ከዚህ ቤት ትውጣ። ቲናን ተዋት። ቆይ ቤዛ እዚህ ቤት አለች ታዲያ፣ በምን እንደ ተበሳጨች ይመስላል። ዴፍ አደይ፣ ወይ ዴፍ አሹ። እውነቱን ነው ቤዛ እዚህ ነች? አዎ አለች። ምን ልትሰራ መጣች? ያው እንደለመደባት የሆነ ነገር ፈጥራ እትዬን አሳምና ለመመለስ ይሆናለ ደፋር፣ አትናደድ። እትዬ የራሳቸውን ውሳኔ ወስነው ነው። አንተ እዚህ መሀል አትግባ እሺ። አንቺ ወዴት እየሄድሽ ነው? አባባ ጋር እየሄድኩኝ ነው። ኦኬ። እነ ቅምጥል አልተመለሱም? ተመለሱ እሺ በቃ እኔ ልሸኝሽ ወዴት እነሱ ጋር ነዋ ደግሞ መንገድ ላይ አንቺ የብድ ሴትዮ እንዳታገኝ